ጤና ይስጥልኝ! ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። አንድ ግለሰብ ሚስቱን እና ጎረቤቱን በአሰቃቂ ሁኔታ መግደሉ ተገልጿል። አብራችሁ ስትቆዩ የምትሰሙት ይሆና በደሴ ከተማ በደረሰ አደጋ የሶስት ሰዎች ህይወት ማለፉ ተገልጿል። ሌሎችም ጉዳት የደረሰባቸው እንዳሉ ታውቋል። ዝርዝር አለ። ቲክቶከር ዮሐንስ ዳንኤል ወይም ጆን ዳንኤልን ጨምሮ ሌሎች ተከሳሾች ከእስር እንዲፈቱ ትዕዛዝ ተላልፈዋል። ቅጣታቸው ምን ያክል ሆኖ ነው እንዲፈቱ የተደረጉት? ዝርዝር አለ። የገቢዎች ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም ለብሰው ወደ ስራ ሊገቡ መሆኑ ተገልጿል። እናሰማችኋለን። በሲዳማ ክልል የሚገኘው የቦና አጠቃላይ ሆስፒታል ሰራተኞች ከመስከረም 2018 ዓ.ም ጀምሮ በአዲሱ የመንግስት የደሞዝ ስኬል መሰረት ሊከፈላቸው የሚገባ ክፍያ እንዳልተከፈላቸው በምሬት ገልጸዋል። የምናሰማችሁ ዝርዝር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ የመጀመሪያ ዙሮ ማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድመው ለሚመዘገበው ያ ሰዎች ብቻ በተደረገው ቅናሽ ማለትም ባለ ሁለት መኝታ በ720ሺ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በሲዳማ ክልል የሚገኘው የቦና አጠቃላይ ሆስፒታል ሰራተኞች ከመስከረም 2018 ዓ.ም ምረት ጀምሮ በአዲሱ የመንግስት መንግስት የደሞዝ ስኬል መሰረት ሊከፈላቸው የሚገባው ክፍያ እንዳልተፈጸመላቸው በምሬት እየገለጹ ይገኛሉ። ለማን አቤት እንበል ያሉ ሰራተኞቹ ላለፉት ሁለት ወራት ያላሰለሰ ጥያቄ ቢያቀርቡም እንከፍላለን ታገስ ከሚል መደበኛ ምላሽ ውጭ መፍትሄ እንዳላገኙ አስታውቀዋል ሰራተኞቹ እንደሚሉት የሆስፒታል አስተዳደርና የሚመለከታቸው የፋይናንስ አካላት ለጥያቄዎቻችን የሚሰጡት ምላሽ ግራ የሚያጋባ ነው አንዳንድ ኃላፊዎች በአዲሱ ደሞዝ ስኬል አንሰራም የሚል ምላሽ ሲሰጡ ሌሎች ደግሞ በጀት የለም እያሉ ይነግሩናል ብለዋል ይህንን ችግር እንደ ሌሎች አካባቢዎች ሁሉ እኛም ምን እንሆናለን ብለን ታግሰን ነበር፣ ያሉት ሰራተኞቹ፣ ነገር ግን እንቅልፋጥተን በደም እየላወሰን የሰራንበትን ክፍያ መከልከላችን ተገቢ አይደለም። ሁለት ወር ሙሉ ያለ ክፍያ ሰርተናል፣ ሲሉ ቅሬታቸውን አቅርበዋል። በኢትዮጵያ በአዲሱ የመንግስት የደሞዝ ስኬል አፈጻጸም ዙሪያ በተለያዩ ክልሎችና ተቋማት በተለይም በጤናና በትምህርት ዘርፍ ተመሳሳይ መዘግየቶችና ቅሬታዎች ሲነሱ ቆይተዋል። የአፈጻጸም መመሪያዎች በግልጽ ለመምጣትና የበጀት እጥረት በየደረጃቸው ባሉ አስተዳደሮች እንደዋና ኛ ምክንያት ሲቀርብ ይታያል። ይህ በቦን አጠቃላይ ሆስፒታል የተከሰተው የክፍያ መዘግየት በሰራተኞች የስራ ሞራል ላይ ከፍተኛ ሉዓላዊ ተጽዕኖ እያሳደረ መሆኑን የገለጹ ሰራተኞቹ ችግሩ በሆስፒታሉ የዕለት ተዕለት አገልግሎት አሰጣጥ ላይ ተጽዕኖ ከማሳደሩ በፊት የሚመለከተው አካል ጣልቃ ገብቶ መፍትሄ እንዲሰጣቸውና ድምፅ እንዲሆንላቸው ተማጽነዋል። የገቢዎች ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ሊለብስ መሆኑ ተገለጸ። ግብር ከፋያዎችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰሩ ተነግሯል። እንደ ሪፖርተር ዘገባ የከተማ አስተዳደሩ ገቢዎች ቢሮ የተመደበለትን ከ መቶ ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀ። ሲሰራበት የቦዲወርን ካሜራ ፕሮጀክት አልምቶ በማጠናቀቅ ወደ ተግባር ተሸጋግሯል። የአዲስ አበባ ገቢዎች ቢሮ ከትላንት ረቡዕ ህዳር 24 ቀን ጀምሮ ግብር ግብርነክ ጉዳዮችን በተመለከተ የግብር ማስከበርና የቁጥጥር ሥራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለትን ዩኒፎርም በመልበስ እንደሚሰሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤቱና ቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿ በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸው ንግግሮች በድምፅና በምስል የሚያካትቱ መሆናቸው ታውቋል። ዮሐንስ ዳንኤል ወይም ጆን ዳንኤል ጨምሮ ሌሎች ተከሳሾች ከእስር እንዲፈቱ ትዕዛዝ ተሰጥቷል። አዲስ አበባ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ ወንጀል የተከሰሱትን ዮሐንስ ዳንኤል ወይም ጆን ዳንኤል እና ሌሎች ተከሳሾች በእስር ላይ የቆዩበት ጊዜ በቂ በመሆኑ ከእስር እንዲፈቱ ውሳኔ ተላልፏል። የፍትህ ሚኒስቴር አቃቢ ህግ በነሐሴ 16 ቀን 2016 ዓ.ም ተምረት በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትንኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ላይ ክስ መስርቶባቸው ነበር። ከአዲስ አበባ ወደ መቀሌ የሚደረገው በረራ በአየር ሁኔታ ምክንያት ሲሰረዝ ተከሳሾቹ ከአውሮፕላኑ ለመውረድ ፈቃደኛ ባለመሆን ቀሪ ተሳፋሪዎችን እንዳይወርዱ በመከልከል የአየር መንገድ ደህንነትን አደጋ ላይ ያሳድመዋል የሚል ነበር። አንደኛ ተከሳሽ ጆን ዳንኤል ክስተቱን በቲክቶክ ማህበራዊ ሚዲያ ላይ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት በማስተላለፍ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ተላልፏል የሚል ክስ ተመስርቶበት ነበር። ችሎቱ ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ ናቸው ብሎ የአቃቢ ህግ የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ የሚከተለውን ቀላል ስርዓት የሚጥል ውሳኔ አስተላልፏል። አንደኛ ተከሳሽ ዮሐንስ ዳንኤል አንድ አመት ከአራት ወር ስራት አራተኛ ተከሳሽ አስር ወር ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች የወር ስራ ተፈርዶባቸው የመጨረሻው ውሳኔ፣ ፍርድ ቤቱ ተከሳሾቹ በ ላይ የቆዩበትን ጊዜ በመቁጠር የተፈረደባቸውን ጊዜ በቂ በመሆኑ ከ10 እንዲፈቱ ተዛዝ አስተላልፏል። በደሴ ከተማ በደረሰ የመኪና አደጋ የሶስት ሰዎች ህይወት አለፈ። በአማራ ክልል ደሴ ከተማ በደረሰ የመኪና አደጋ የሶስት ሰዎች ህይወት ማለፉ ተገልጿል። በከተማዋ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የመኪና አደጋ የሶስት ሰዎች ህይወት ማለፉን በደሴ ከተማ ፖሊስ መምሪያ የሦስተኛ ፖሊስ ጣቢያ ኃላፊ ኢንስፔክተር ረፊ ሐሰን ለፋና ሚዲያ ኮርፖሬሽን ተናግረዋል። አደጋው በትላንትናው እለት ከቀኑ 10 ሰዓት አካባቢ የደረሰ መሆኑን ነው የገለጹ። አደጋው የጭነት ተሽከርካሪ መኪና በመገ በጡ ምክንያት መከሰቱን አስታውሰው፣ የሶስት ሰዎች ህይወታቸው ሲያልፍ ሁለት ሰዎች ላይ ደግሞ ከባድ ጉዳት እንደደረሰ አስረድተዋል። ሚስቱንና ሌላ ሁለተኛ ግለሰብን የገደለው ግለሰብ በቁጥጥር ስር መዋሉ ተገለጸ። የአዲስ አበባ ፖሊስ ባደረገው ከፍተኛ ክትትል የሁለት ሰዎችን ህይወት በማጥፋት ተሰውሮ የነበረው ግለሰብ ከአማራ ክልል ሰሜን ሸዋ ዞን ሞላሌ ከተማ ተደብቆ እያለ በቁጥጥር ስር አውሎታ ተከሳሹ ያው ቃል ቢያዝም በጉለሌ ክፍለ ከተማ ወረዳ 06 ወይዘሮ ሐመልማል አለምነህ ባለቤት ህዳር 4 2018 ዓ.ም ጠዋት አራት ሰዓት አካባቢ ነው ከሌላ ወንድ ጋር ትድዋወ ያለች በሚል ቂም በቀል ተነስቶ አንገቷን በማነቅ ሕይወቷን አጥፍቶታል። ከባለቤቱ ግድያ ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ ም ነው። ተከሳሹ ከዚህ ቀደም በሚፈጠረው ጸብ ያሸማግል የነበረውን ጎረቤቱን አለባቸው አየለን በመጠርጠር በጠመንጃ ስምንት ጥይቶችን ተኩሶ ህይወቱን አጥፍቶታል። ፖሊስ የጎረቤቱን አስከሬን ከወንጀሉ ስፍራ ካነሳ በኋላ በአካባቢው በሰበሰበው መረጃ መሰረት የተዘጋውን የሟች ባለቤት መኖሪያ ቤት ሲከፍቱ የወይዘሮ ሐመልማል አስከሬንም ተገኝቷል። መርማሪዎች አስፈላጊውን የሰውና የኤሌክትሮኒክስ መረጃዎችን በመጠቀም ተጠርጣሪውን ሲከታተሉ ቆይተዋል። ግድያው ከተፈጸመ ከጥቂት ቀናት በኋላ ህዳር 18 ቀን 2018 ዓ ም ተጠርጣሪው ተደብቆበት ከነበረበት ሞላሌ ከተማ ውስጥ በቁጥጥር ስር ውሏል። ፖሊስ ግድያውን የፈጸመበትን መሳሪያ አብሮ ለመያዝ ችሏል። አሁን ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ በተጠርጣሪው ላይ ምርመራ በማጣራት ላይ ሲሆን፣ በቀጣይ የህግ ሂደት ተጠርጣሪው ለፍርድ ቤት ይቀርባል ተብሎ ይጠበቃል።